አንገቱ ላይ እና በሙቤ እጅ ላይ ያሰራችው መተት የት ሄዳ እንዳሰራች የሰው ህይወት የት ሄዳ እንዳስበጠበጠች ማወቅ ነው ፈልገን። ኧረ በናታችሁ ተው፣ በፈጠራችሁ ተው፣ በቃ ታስጨንቁ ተው ባካችሁ። በሰው ህይወት የምትገቡ ሰዎች፣ የሰው ህይወት የምትበጠብጡ ሰዎች፣ ኧረ በፈጠራችሁ ተው። አንቺ የመጀመሪያ ትጂ የምትባዩ፣ በቃ ከልጆቹ ህይወት ውጪ ከሰው ህይወት ውጪ እኔ አሁን የት እንደመሄድ ራሱ ነው ያላቅም። በቃ ውዬን ስገባ ውዬን ተከፍታ ሳይ ምናም ነገር በቃ ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀና እነዚህ ሰዎች በምንም ተአምር ወደ ውብዬ እንዳይጠጉ የተቻለንን ማድረግ አመቻል አለብን። እኔ በጣም ናሂ፣ አሁን በጣም አሳዘነኝ። በቃ የምር አሁን ነው በትክክል ያሳዘነኝ። በቃ ከአንዱ ችግር ሳይወጣ ሌላ ችግር ያቺ ቲጂ የምትባል ሴትዮ ሳቱጣ፣ አሁን ደግሞ ፋፊ የምትባሉ ምን ፈልጋ ነው? ምንድን ነው የእሷ ሀሳብ? ለውብዬ አስባ ነው ወይ ለራሷ አስባ ነው? ምንድን ነው ምንድን ነው እየተካሄደ ያለው? ቤተሰብ ምንድን ነው እየሆነ ያለው? ሰላም ሰላም፣ የተወደዳችሁ ውድ የእኛ ቤተሰቦች እንደምን አላችሁ? እኔ ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። እንግዲህ አይታችኋል። ትላንት ከትላንት ወዲያ እየተደረገ ያለውን ነገር እየሆነ ያለው ነገር በጣም በቃ የሚገርም ነገር ነው። እኔ ብቻ እኔ አላቅም በጣም ገርሞኛል ማለት ነገሮችን ለማስተካከል እኛ ጥረት እያደረግን እያለ ነገሮችን ለማሳመር ወደዚህ ወደዛ እያለን ባለንበት ሰዓት ናሂ ላይ ነገሮች ወደዚህ እየተደራረቡ ነው። በጣም ግራ እያጋባኝ ነው። እኔ በህልሜ ነው በእውኔ ነው በቃ እስከ ማለት ድረስ ምንድን ነው እየተካሄደ ያለው? ቆይ ምን ከየት ነው ሰው የሚመጣው? ከየት ነው አሁን ቆይ አሁን ፋፊ የምትባሏ ከየት ነው የመጣቸው? ምንድን ነው ሐሳቧ ማለት በቃ ይሄ ነገር እናንተ ግን የምር ኖርማል ነገር ይመስላችኋል? ማለት ውድ ቤተሰብ ስ እናንተ፣ እኔ እሱ ጠራን። እኔና ዳጊን ካለንበት ሊያናግረን ፈልጎ ጠራን። እኔኳ ግራ ገባ። ሲሄድ ስንሄድ ምናምን ሌላ ታሪክ ያችኛዋን ሳምን እችኛ እችኛዋን ምንድነው እየተካሄደ ያለው? እኔ በጣም ቤተሰብ በቃ በጣም ግራ ገብቶናል። እኛ አሁን እሱን ወደ ሆነ ቦታ እንወስዳለን ብለን ነገሮችን እያመቻቸን ደግሞ ሌላ እዚህ ሌላ ነገር ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው ነገር? ቆይ ምንድን ነው እየተካሄደ? እኔ በቃ እህልም እስከሚመስለኝ ነገር ድረስ ነገሮች ግራ እያ እየተወሳሰቡብን በቃ ነገሮች በጣም ግራ አጋብተውኛል። መቼ ነው ይሄ ነገርስ የሚፈታው? ማን ነው ይሄን ነገር እሺ የሚፈታው ማን ነው ይሄን ነገር ለማን አቤት ምለም ለማን እሺ አሁን እኔ በጣም በቃ በጣም ምን ማድረግ እንዳለብኝ አሁን ያየነውን ነገር ሄደን ለውዬ እንደዚህ እንደዚህ ነው ብለን መናገር አለብን ማሳወቅ አለብን? ይህም ሰውን ከሰው ማያያዝ አይደለም እሺ እኛም ማየታችን ለምን አስፈለገ እሺ እኔ እና ዳጊ በሰላም ከተቀመጥንበት ተጠርተን ይሄን ነገር እንድናይ ለምን ተደረገ አረ ወዴት እየሄድ ነው? እኔ በጣም ነው በቃ ማለት በቃ እኔ ምን ልበላጩ? ለምን ይሄ ልጅ እኮ ሊያብድ እኮ ነው፣ ጨርቁን ሊጥል እኮ ነው። ማን ላይ ይፈረዳልሽ? ማን ነው አሁን? ምንድን ነው አሁን? ምንድን ነው እየሆነ ያለው? ግራ በቃ እኛ እኔ ቤተሰብ እንደናንተ እኔም በቃ በጣም ግራ ተጋብቼ ነው ያለው። በጣም ማለት ነው እና ይህን ቪዲዮ አሁን ድገት ነው በቃ እስቲ ሀሳቤ እኳ ምን ለማን መናገር እንዳለብኝ ግራ ገብቶ ይህን ነገር ለእናንተ እንትን ያልኩት በቃ እኔ አሁን አእምሮዬ በቃ በጣም ተጨንቋል ማለት ነው። ምን ማድረግ እንዳለብኝ ሁላ አላውቅም። ታውቃላችሁ ነገሮች በጣም በቃ እኔ እንጃ እኔ በቃ እኔ በጣም ናሂ አሁን በጣም አሳዘነኝ በቃ የምር አሁን ነው በትክክል ያሳዘነኝ። በቃ ከአንዱ ችግር ሳይወጣ ሌላ ችግር ያቺ ቲጂ የምትባል ሴትዮ ሳትወጣ አሁን ደግሞ ፋፊ የምትባሉ ምን ፈልጋ ነው? ምንድን ነው የእሱ ሐሳብ? ለውብዬ አስባ ነው ወይ ለራሱ አስባ ነው? ምንድን ነው በቃ ምንድን ነው እየተካሄደ ያለው? ቤተሰብ ምንድን ነው እየሆነ ያለው? ለማኖሽ ይህን ነገር ሊቋ እኔ አሁን በጣም በቃ እኔ እርግጠኛ ነኝ ብዙዎቻችሁ ግን ያሳል ትስማማላችሁ። እነዚህ ሰዎች በምንም ተአምር ወደ ውብዬ እንዳይጠጉ የተቻለንን ማድረግ አመቻል አለብን። በቃ አሁን ጭራሽ ሌላ ቡድን ሊመሰረት ሌላ እንትን ሴት ደግሞ ሌላ ውብዬን ጭንቀት ውስጥ የሚከትል ሌላ ነገር ከዚህኛው ሳትወጣ እዚህኛው አረ በናታችሁ ተው፣ በፈጠራችሁ ተው፣ በቃ ታስጨንቁ ተው፣ ባካችሁ፣ ባካችሁ። በሰው ሕይወት የምትገቡ ሰዎች፣ የሰው ሕይወት የምትበጠብጡ ሰዎች፣ አረ በፈጠራችሁ ተው። አንቺ የመጀመሪያ ቲጂ ምትባዩ በቃ ከልጆቹ ሕይወት ውጪ፣ ከሰው ሕይወት ውጪ በቃ አረ፣ አረ፣ እናስብ፣ እስቲ እንደ ሰው እናስብ። አንቺ ፋፊ ምትባዩ በቃ ታይ አሁን እዚህ ውስጥ አትግሪ። እኔ በጣም በቃ ግራ ገብቶኛል። ይህ እኮ አሁን እኔ በጣም እየፈረ ነው፣ የምር ለውብዬ በጣም እየፈረ ነው። በጣም የተጨነኩላት ነው። እናንተ እንደምታስቡት አይደለም ነገሮች በቃ ያስጨንቃል። አንዷ እንደዚህ የምታስጨንቅ ከሆነ አሁን ሁለት፣ ሶስት ሲሆኑ ደግሞ እንዴት ሊሆን ነው? እንዴት ሊደረግ ነው? አረ ቤተሰብ እናስብ፣ ወገን እናስብ ለሰው እናስብ፣ ለልጅ እናት እናስብ፣ ደግሞ ለባለትዳሮች እናስብ። እነዚህ አረ እህቶች፣ ምንድን ነው እየተደረገ ያለው? ምንድን ነው እየሆነ ያለው? አረ ምንድን ነው እየሆነ ያለው ነገር? እኔ በጣም በቃ አእምሮ ሊፈነዳ ነው ማለት፣ በቃ ድንገት ተነስቼ ወይም ቪዲዮ በቃ መስራት አልፈለግኩም፣ ግን ምንድን ነው እየሆነ ያለው? አሁን ቀጣይ ሲ እኛ ጋር ሊመጡ እኮ ነው እነዚህ ሰዎች በቃ እኛን ለማስጨነቅ ማለት ነው። ወደ የት እንሂድ የት እንሂድ ምን እናድር? ኧረ ናሂ ወደ ራስ ተመለስ። ሙቢ አንተም ወደ ራስ ተመለስ፣ ራስህን አግኝ። እኛ በቃ በእናንተ ምክንያት ውብዬ በቃ በጣም እየተጨነቀችን ያለችው አሁን ደግሞ ሌላ ፋፊ የምትባል ጉድ ምን አስባሉ? ምንድን ነው ያቀደችው? ሌላ አቅዳላት። እችም ደግሞ ሌላ እንትን እምትለው ነገር አለ። አረ፣ ወዴት እንል? ብን ብለን እንጥፋለን? አረ ናሄ ራስህን አይደል? ሙባሪክ ራስህን አድኖ። እናንተ ተው! ይሄ ነገር ለእናንተ በጣም መጥፎ ነው። ወደማትወጡበት ችግር ውስጥ ትገባላችሁ። ነገሮችን በጊዜ አስተካክሉ። ተው። እኔ በቃ እኔ ምን ልበላችሁ። እኔ በጣም በቃ ግራ ተጋብቻለሁ። ምን ማድረግ ለማን መንገር፣ እኔ እናንተ ቤተሰብ፣ እኔ ያልተጠቀምኩበት መንገድ የለም፣ ያልሞከርኩት ነገር የለም። እናንተ ያያችሁት ብቻ ነው፣ ግን እናንተ ያላያችሁት በጣም ብዙ ነገሮችን ተጠቀምኩ። ያለ ብቻ ቤተሰብ፣ እኔ እናንተ አርግ የምትሉኝን አደርጋለሁ ብቻ ስ ሀሳብ ስጡኝ። እናንተ ምን እናርግሽ? እኔ ዳጊ ሰላም፣ ምን እናርግሽ? ውብዬን እንዴት ነው ከነዚህ የተበላሸ ሀሳብ ካላቸው ሰዎች፣ በመጥፎ ነገር ሰውን እንትን ከሚሉ ሰዎች፣ አርፎ የተቀመጠውን ትዳር ከሚበጠብጡ ሰዎች እንዴት ነው ማዳን የምንችለው? እንዴት ነው እንትን ማድረግ የምንችለው? ምንድን ነው መፍትሄው? ምንድን ነው አረ? እኔ በቃ አረ መፍትሄ የሚፈልግ ሰው ካለ ለዚህ ነገር፣ በቃ አረ ናሆም፣ አረ በፈጠረ አምላክ፣ አረ ወደ ራሴ ተበለስ ምዋርክ፣ በፈጠረ አምላክ በቃ ራሳችሁ ተብ ከነዚህ ሴቶች ራሳችሁ አርቁ። በቃ እናንተ ብቻችሁ መዋላችሁ ያለነሱ መንቀሳቀስ ምናምን አላችሁ። ምንድን ነው ቆይ ምንድን ነው እስቲ እስቲ? አረ በእናታችሁ በምትወዱት ነገር ይጃልታል። በቃ በምታመልኩት ነገር ይጃልታል። ራሳችሁን ልቀበሉ። ቤተሰብ ቤተሰብ። በቃ በዚህ ሰዓት እኔ እኔ ስለ ራሴ ምንም በቃ እንደዚህ ነው ብዬ መናገር አልችልም። ገብቷቸዋል። አሁን ውዬ በቃ በጣም ባባ አለ ህፃኗ አለች። ናሂን ታስባለች ከመችመች ወደ ቤት ይመለሳል ነገር አሁን እናንተ በጣም ተናዳ ስታይ የቆረጠላት ሊመስላችሁ ይችላል። ግን በቃ በጣም የምትወደው ባሏ ነው። የልጆቹ አባት ነው። ስንት ነገር ያሳለፈችለት ሰው ነው። አውቆ ወዶ እንዳልሆነ ምናምን ነገር ታውቃለች። እና በጣም ብዙ ተጨንቃለች። ቤተሰቦቹ አሉ ደግሞ በቃ እኔ ምን ልበላችሁ፣ በጣም ብዙ ነገር አለ። ግን አሁን ላይ የሆነ ያለው ነገር ምንድን ነው? በጣም ተጨንቃለች፣ በጣም ማለት ነው። እሺ የት ሄድ? ምን ታድርግ? ምንድን ነው ነገሩ? ምንድን ነው እየተፈጠረ ያለው ነገር? አሁን ባለፈው እኛ በቃ አሁን ተጸጽቶ ይቅርታ ሊጠይቀን ነው፣ በቃ ማንም በሌለበት እኔና ዳጊን ጠርቶ በቃ የምር ጥሩ ነገር ሊያደርግ ነው ብለን ስንሄድ እንዳያችሁት ያ ሁሉ ግርግር፣ እኔ በቃ ማመን እስኪከብደኝ ድረስ ማለት ነው። አንገቱ ላይ እና በውብዬ እጅ ላይ ያሰራችው መተት የት ሄዳ እንዳሰራች የሰው ህይወት የት ሄዳ እንዳስበጠበጠች ማወቅ ነው የምፈልገው። ሰው በዚህ ልክ የሰው ህይወት በመተት ያናጋል። ሰው በዚህ ልክ የሰውን ህይወት ያበላሻል በመተት። እንደዚህ ይደረጋል። እንደዚህ ያመሰቃቅላል። ደህና የነበረው ልጅ ልክ እሷን ሲያይ ልክ ስለ አንገቱ ሀብል እንዲያወጣ ሲነገረው ስለ ሀብሉ ሲነሳ በቀ ነብሱ ሊወጣ አውሬ ሊበላ ሰውን ምባሪክም እጁ ላይ ያለው የእጅ አብሉ አውጣ ሲባል በቃ ሌላ ሰው መሆን እንትን በቃ ለመደባደብ መነሳ። ምንድን ነው እየሆነ ያለው ነገር? ሰው እንደዚህ በዚህ ልክ ሰው ላይ መተት ያሰራል። ምን አይነት መተት ቢሰራበት፣ ምን አይነት አስማት ቢሰራበት፣ ምን አይነት ጥንቁልና ቢሆን ይሄን ነገር እኔ እንዴት አድርገን ከአንገታቸው ማስወለቅ እንዳለብን አላቅም ብቻ ቤተሰብ እኔ በቃ ግራ ገባል። ማለት እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበረ? ምን በእኔና በዳጊ ቦታ ብትሆኑ ምን ታደርጉ ነበር? ምን እናርግኛ ምን ምንድነው ማድረግ የምንችለው በቃ ከዚህ በላይ እንዴት ነው በቃ እኔ በጣም በቃ አሁን ቤተሰብ በጣም አሁን በጣም ከፍቶኛል ስላችሁ በቃ ከማስበው በላይ ነገሮች በጣም ከባድ እየሆኑ ነው በቃ በጣም ዳጊም በጭንቀት እየ ሊፈነዳ ነው ቤት ውስጥ ያለ ሰው ሁሉም ተጨንቋል ሁሉም ሰው በጣም አዝኗል ማለት ነው በቃ በጣም አዝነን ያለ ነው አሁን በዚህ ሰዓት በቃ ነገሮች ይስተካከላሉ ብለን ስላሰብን አይስተካከሉም። እናም በቃ እሺ እንዴት አድርገን ነው እኔ ብቻዬን አላቅም ብቻዬን በጣም በቃ ደከመኝ፣ በቃ ብቻዬን ደከመኝ። እኔ የምር እንደዚህ ለእናንተ እንትን በቃ እኔ ጥንቀቴን ችግሬን ምናምን ለእናንተ መንገር የለብኝም፣ ግን ለማን ልናገረ? ለእኔ ቤተሰቦች እናንተ ናችሁ። የእነሱ እንደሳ ምትፈልጉት እናንተ ናችሁ። እና እንደዚህ ብዬ እናንተን እንትን ማለት አልፈልግም፣ ግን በቃ ግን ምን ማድረግ ይቻላል? እሺ በቃ ጭንቀታችንን በቃ እንድትረዱ ገብታችኋል። እና በቃ አውቀን እንደዚህ ዝም እንደማንል እንድትረዱ ፈልገን ነው። ነገሮችን በቃ ብናስተካክል ምናምን ነገር አሪፍ እንደሆነ እንድታውቁ ስለምፈልግ ነውና ብቻ ነገሮች ሁሉ ፈጣሪ ያሳድ ነው፣ እና ይህንም በቃ ካለበት ችግር ፈጣሪ ብቻ እኛም በቃ ከአቅማችን በላይ ነው። በቃ አሁን ሌላ ችግር ተጨመረ፣ አንዱን መፍታት ሳንችል ሌላ ተጨመረ፣ ሌላ ተደረበ፣ ሁለት ሆነብን ማለት ነው። ሁለት ችግር ሆነብን። በቃ እኔ እንጃ፣ እኔ አላቅም፣ ምን እንደማድረግ አላቅም። ብቻ እስቲ ቤተሰብ፣ እናንተ ሀሳብ አስቀምጡ እናንተ የተሻለ ሀሳብ ነው የምትለው፣ የምትሉትን ነገር እስቲ አስቀምጡና ምናልባት የተሻለ ነገር ካለ፣ እኔ እንጂ አሁን የት እንደመሄድ ራሱን ያላቅም። በቃ ውብዬን ስገባ ውብዬን ተከፍታ ሳይ ምናምን ነገር በቃ ያሳዝነኛል፣ ምናምን ነገር በቃ በጣም ያሳዝነኛል፣ ምናምን ነገር እዛ ነው ዝም ብዬ ከቤት ወጣ ዝም ብዬ ወቅ አደርጋለሁ ምናምን ነገር ዝም ብዬ በቃ ሰፈር ላይ ቁጭ ላለሁ ምናምን በቃ ነገሮች ቢስተካከሉ ምናምን ቢያስባለሁ፣ ግን በቃ ለማንንም አግንቼ ውስጤን መናገር አልፈልግም። በቃ ግን እናንተ አሁን ቢያንስ ትረዳላችሁ ምናምን ነገር ታውቃላችሁ ያለውን ነገር ምናምን ብቻ እኔ እንጃ። በጣም ከባድ ነው እና ውድ ቤተሰቦቻችን እንወዳቸዋለን። በጣም እኔ እወዳቸዋለሁ። በቃ እንደዚህ በቃ ለእናንተ ሳዋራ ይቀለኛል፣ ትንሽም ቢሆን ማለት ነው እረፍት ምናምን ይሰማኛል ለእናንተ ስናገር ምናምን ነገር እና በቃ በጣም ወዳቸዋለሁ፣ አከብራቸዋለሁ። በጣም በጣም ነው መወዳችሁ። የምሬን ነው የምላችሁ። በጣም በቃ ለሰው እንደምትጨነቁ አይቻለሁ። ለሰው እንደምታስቡ በቃ ብዙዎች እየደወላችሁ ምን እያላችሁ እንደ የምትጨነቁልኝ አይቻለሁ። ወዳችኋለሁ፣ አከብራችኋለሁ። ይህም ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ እስከ መጨረሻው ድረስ ተከታተሉ። ወዳችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። ደህና ዋሉ። አዲስ ነገር ካለ አሳውቃችኋለሁ።